በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት ሃያ አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስም ጥቅምት ሃያ በዝች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው፣ ግን ከእርሱ በቀር ልጅ የላቸው። የዚህ ዓለምን ብልጽግና ቢሆን የላቸውም፣ ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው አስራ ስምንት ዓመት ሲሆነው የእግዚአብሔር ቸርነት አነሳስተው የመላይቅ የሆነ አስከማን ይለብስ ዘንድ ወደ አስከጥስ ገዳም ሄደ። ይኸውም የመነኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘው።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 የእግዚአብሔርም መልአክ ተገልጦለት፣ እሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህ በኋላ ዮሐንስ አጽርን ወስዶ ወደ ቤተ ክርስቲያን አስገባው። የምልኩስና ልብሶችንም አምጥቶ በላያቸው ሦስት መዓልት ሦስት ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። እዛችም ቀን ጀምሮ አባ ዮሐንስ ተጋድሎውንና አገልግሎትን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህም ላይ አልሻም እያለ ይመታዋል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 የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ይሰጠውና ይህን እንጨት ትከለው እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆኑ ተቀብሎ ወስዶ ተከለው፣ በየቀኑም ሁለት ሁለት ጊዜ ያጠጣዋል። ውሃውም አስራ ሁለት ምዕራፍ ያህል የራቀ ነው። ከሦስት ዓመትም በኋላ ያ እንጨት አስቆጥቁጦ በቀለ ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዥነት የታዛዡንና የትሁቱን ፍሬ እነሆ ብሎ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለምምሮቻቸው ለምታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይሞይም ዐሥራ ሁለት ዓመት ያህል በጥኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መሳዊትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዶአልና፣ በሚሞትበትም ጊዜ አባ ባይሞይ ባይሞይ የቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀበላችሁ ጠብቁት፣ ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከእረፍተ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ላንተ ያዘጋጀልህ ነውና፣ ብዙዎችም ባንተ እጅ ይድናሉ። መታሰቢያህም በዚያ ጠንቶ ይኖራል። ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብሮም ቀበሩት። ከዚህ በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውን በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አብ እምነት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ተፍሎስ እጆቹን በራሱ ላይ ሲጭን አኪዎስ፣ አኪዎስ፣ አኪዎስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል ይገባዋል ይገባዋል ማለት ነው። የቁርባን ቅዳሰን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬ ሰዳችሁን እሳ ግቡ፣ ከዚያ በኋላ ተመልሳችሁ ስጋውን ደሙን ተቀበሉ ይላቸዋል። ይህን አባ ዮሐንስም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በአስረኛው ቀን ተጽፏል። በአንዲት ዕለት አንድ መነኩስ ልጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔር መላእክት በላዩ ይጋፉ፣ ክንፎቻቸውን ያርገበግቡ ነበር። አንዱም ሌላውም ተወኝ ክንፈን በላዩ ላኖር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህ በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቀጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍበት ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህ በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ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 እንዲህ ብሎ ጠየቀው ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መላኩም የመነኮሳቱ ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያ ረድእ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ለቅሶን በላይ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺር እንዳረፈ ነገራቸው። እነዚያም መነኮሳት አከብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሠራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስካአኖሩት ድረስ በዚያ ኖረ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አምን። በዚችም ቀን የስሙ ጥርቋሜ ጠባቅና አዳኝ የሆነ የታላቅ ነቢይ የኤልሳዕ የዕረፍቱ መታሰቢያ ነው። እርሱም አመኡላ ከሚባል ሀገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትንም አድርጓል። የኢያሪኮም ሰዎች ኤልሳዕን ጌታችን፣ እንደምታያት የዚች አገር ኑሯ ያማረ የተወደደ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶቹ ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃ ምንጭ ሂዶ ያን ጨው በውስጡ ጨመረና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አለ አላቸው። ከዚያችም ቀን በኋላ ኤልሳዕ እንደተናገረ እስከ አሁን ድረስ ያ ውሃ ተለወጠ። የዚህ የነቢ ኤልሳዕ ተአምራቱ ብዙ ነው።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 ወራይ በዓላት ቅዱስ አክሎ ግብቀሲስ ቅዱስ ዓፄ ካለብ ጻድቅ ንጉሥ ኢትዮጵያ አባ አሞኒዮስ እዚ ሀገረት ሆና ቅድስት ሳድሽ የዋሂት ቅዱስ ወክቡር ማር ቴዎድሮስ ሰማይት። እናንተ ደግሞ የታዘዛችሁን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሉት። በቅዱስ ሉቃስ ወንጌል ምዕራፍ አንድ ከቁጥር አስር ጌታ የሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማያቀርብን ለምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትባህን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን አለንባብን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ ገደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ አምን ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን ይቆየ